እግዚአብሔር ምክንያት አለው፣ ምክንያት አለው። እግዚአብሔር አይሳሳትም። አሁን በጣም እኔ ፍቅራቸው ፍቅራቸው አስደንቆኛል እናቴ የምር። በዚህ ዘመን እኮ የለም። በዚህ ዘመን አንድ ሰው ጉንፋን ቢታመም እኮ ከባድ እኮ ነው። ማንም ባሌም ብለው የእርስዎን ያህል ዋጋ የሚከፍል የለም እናቴ። የተወደዳችሁና የተከበራችሁ ቤተሰቦቼ እየተከታተላችሁት ያላችሁት ቅን በቅን ምሳ ፕሮግራማችን ሁልጊዜም እያለንበት ሁላችንም ቤተሰቦች በቅንነት ምሳ በምላት ከማይችለው ማህበረሰባችን ጋር ወገኖቻችን ጋር ምሳ እንድንበላ የተዘጋጀ ፕሮግራም። በዚህ ደግሞ መሳተፍ የማትችሉ ይህንን ቪዲዮ የምናቀርብላቸውን ፕሮግራሞች ሁሉ አይታችሁ በቅንነት የቅን ምሳ እጃችሁን እንድትዘረጉ ያህል ነው። አንድም በዚህ በኩል በረከት ታገኛላችሁ፣ ሁለትም ደግሞ ለነፍሳችሁ ቤት ትሰራላችሁ። ማንም ይህን ያህል ዋጋ የሚከፍል የለም እና ይህንን በማድረግዎት እንደው እግዚአብሔር ትልቅ ዋጋ ይስጥዎት። ሁልጊዜም እንደምናገረው መልካምነት ለራስ ነው እና በቅን ምሳ ፕሮግራማችን እንግዲህ ተገኝተናል። ቅድም እንዳየነው የምሬን ነው እናቴ የምለው እናቴ። እና ኧረ ለእኛ ችግር የለውም እኛ እንደው ተቻለን እኔ እንዲያው ችዬ ነገሮችን ባደርግ ደስ ይለኛል፣ በግሌ እና እናታችን ማብራራት በማይችለው እንደ በታቸው እዛም እዚህም እያሉ ታሪካቸውን ሊነግሩ ሞክረዋል። ምክንያቱም ብዙ ጊዜ ከታመመው ባለቤታቸው ጋር ሲንከራተቱ ስለነበረ ለማስረዳት ሰዎች ለሰዎች ችግራቸውን ለመንገር እንኳን ይከብዳቸዋል። እና እኔም ብዙ ላስጨንቃቸዋ አልፈለግኩም። በአጋጣሚ ግን ልጃቸው ወይም ደግሞ የልጅ ልጃቸው አጠገባቸው ነበረች። እሳቸው ራቅ ብለው እንግዲህ እየለመኑ ነበረ እንግዲህ ወደ ቤተ ክርስቲያን ከሚመጣው ሰው እሷ ደግሞ ጠብቃ ስትችል ይዛቸው ትሄዳለች። እና እነሱ ምሳ ቋጥረው እራት ቋጥረው ከመጡ እርሱ አይለምኑም እኮ አይለምኑም እኮ። አንዱ አንዱ ቀን አንዱ ቀን እየመጣ ቢጠይቆት እንደው እሷ በደንብ እንግዲህ ወጣትም ስለሆነች ያለውን ነገር በደንብ ልታብራራልን ስለምትችል አብዛኛውን የሕይወት ምዕራፋቸውን ደግሞ አብሮ ኖሯል እና ቺ እህታችን ደግሞ ከልጅነቷ ጀምሮ እነሱ ስር ስትንከራተት ስለነበረ አንዳንድ ነገሮችን በደንብ እንግዲህ ታሪኩን አብራርታ ትነግረናለች። ወደ እሷ ልውሰዳቸው። እንዴት ነሽ? እጅግ በጣም በአጋጣሚ ያገኘዋቸው ግን ያሳዝናል ማለት ቀላል ስሜት አይደለም። እኔ እውነት ለመናገር ካሜራ ፊት ማልቀስ ስላልፈለግኩኝ ነው እንጂ በጣም ልብ የሚነካ ታሪክ ነው። እዛም እዛም ለመናገር እንኳን ከብዷቸው፣ እዛም እዛም ሲረግጡ በጣም ተሰምቶኛል። እንደ እናት እና እናት ከምንም ነገር በላይ ነችና፣ እስቲ አንቺስ እንዴት ነው ያለውን ታሪክ እስቲ አጠር አድርገሽ ከመነሻው ብትነግሪን አሁን እስካሉበት ድረስ አለ መንገድ አለ ልመና በጣም አልወድም አልወርድም እ እግድ ጫካ ውስጥ ተቀመጥኩ አንድ ቀን። ምንም አይነት ነገር ቢቸግረንም አንድና አንድ ያለው እግዚአብሔር ነው፣ ከኛ ጎን ያለው እግዚአብሔር ነው። ይሄ ልጄ ያመመው ጊዜ ታጣ በጫካደ አያታችን እንደምታዩት እኔ እነሱን በጣም ውለት አለብኝ። እንደ ቤተሰብዬ ነው የሚያዩኝ ያሳደጉኝም እነሱ ነው። በቤተ ክርስቲያን ጫካ የለም። በጫካ ውስጥ አደር አሁን ለምን አደሩ በጫካ ማዘር መሸብኛ። አይ ንግባ የት በቡራኤል በጎርጎሪዮስ ጎርጎሪዮስ ራሳቸው ወልደው ያሳደጉ እናቴ፣ ከእናቴ እኔ የምመርጠው አንደኛ እነሱ ቅድሚያ ላይ እኔ ሳይ ሸራ ወጥ ተቀመጥ። እሺ እክራይ ቤት አጣ። እሺ ገንዘብ አጣ ምናድርግ በሸራ ወጠርኩ፣ ሰው ለመርኩ፣ ቤተክርስቲያን ሰው ለመርኩ፣ በሸራ ተቀመጥኩ። እሺ ቆይ ቅርታ እንሄዳለን። አሁን አውቃለሁ ቤታችሁ ውስጥ ያለውን ነገር ልብሽ ያለውን ነገር ችግር ነው ልታብራሪ እየሞከርሽ ያለሽው ግን፣ እስኪ በቅደም ተከተል እንሂድ። አሁን በዚህ አደረሰኝ እግዚአብሔር፣ እግዚአብሔር ነው አደረሰኝ። ይህ መንግስት ተዋ ይደር እድሜ ይስጥ።

እግዚአብሔር ይስጥ። ልክ ነው። ቤት መኖር ቀላል አይደለም፣ ቀላል አይደለም። እንግዲህ ቀበሌ ቤት እንዲያገኙት ያደረጉት ሌሎች ናቸው አይደለም? ከጎርጎሪዎስ በኋላ በጎርጎሪዎስ ነው ነው። ልጃቸው ከጠፋች በኋላ ስሜታቸው እንዳይሰማቸው እናቴ አውጥታ ለእነሱ ሰጠቻቸው፣ ስሜታዊ እንዳይሆኑ። ከገጠር ወደዚህ ማለት ከተወለድኩ በኋላ ከህጻነቴ ጀምሮ እንደወለደችኝ ለነሱ ሰጠቻቸው። እኔም ታምሜ ግን እሺ ቆይ እሺ ገብቶኛል። አሁን በደንብ ረገጥ አርገን እንድንሄድ ፈልጌ ነው። ማዘር ቅድም እንድን ያሉኝ እኔ ከዛ በቃ የታገኙ። አሁን ደግሞ በልማት ተነሺ ደግሞ ቤት እንዲያገኙ ምክንያት ሆነ ማለት ነው። አዎ መንግስት፣ እግዚአብሔር ይስጦ እድሜ ይስጦ። ግን እኔ የምለው እናት አሁን እሷ ቅድም ስትነግረኝ የሰማሁት ነገር አለና ሌላ ልጅም አለው ክፍለ ሀገር ራሳቸውም እናታቸው ስለሆነች አዎ እናታቸው ስለሆነች አያቴ የአባቴ እናት ናቸው እና አባትሽ ነው በአባት ነው አያትነቷ አያትነቷ በአባት ነው ስለዚህ አባትሽ ነው የወሰነው ማለት ነው አባቴ ነው የወሰነው ልጅ አላቸው ማለት ነው እዛ እዛ ልጅ አላቸው ክፍለ ሀገር የኔ አባት የነሱ ልጃቸው ነው እ ይ እንደዛ ከሆነ አሁ እሷ አባት አለ፣ የእሷ አባት አለ። እሱ አባት የቤቷ አለች ልጁ አባት ነው። ሁለቱ አቅም የለውም፣ አይረዳም፣ እንደው አያግዝም። ምን ያግዛል ይሄ ታገዝ እሷ፣ አያስተምርም ያለ ትምህርቴ ያለ እውቀቴ ይዤ ከጓደኞች አንሼ ሁሉ ነገር አሳልፌ ተቀብዬ በውስጤ ደብቄ ቁጭ ብዬ አሁን ላይ በጣም ተሰምቶኝ የማታ ትምህርት እየተማርኩ ልጆታ ያሰምርም ቢችል ቢችል አይችልም። እሷ መምተኛ ሆና ነው የመጣችው እዚ እሷ ነው እኮ መምተኛ ሆና ነው የመጣችው። ልጆና ከጉራጌ ክልል ባለቤቴን ወደ አማኔል ለማስገባት ነው ይዤ የመጣሁት። ከዛ ከአማኔል ደግሞ ከወጣም በኋላ ይጠፋብኝ ነበረ። ጎርጎሮስ አካባቢ ላይ ሸራ ወጥረን እንኖር ነበረ ብላኛለች። ቤተሰቦቻቸውን ይዞ ነው የመጡት። አይ ቲንክ እንደተረዳሁት ከሆነ ልጆቻቸውንም ባላቸውንም ይዞ ነው የመጡት እና ከዛ በኋላ ሴት ልጃቸውን በመንፈስ ተይዛ ጠፋች። ከዛ አንቺ መጣሽ ማለት ነው። በዚህ ነው የታመመ በዚህ ቡራ የታመመ አሁን ተመስገን፣ እሱ ዳነ፣ እሱ ዳነ። ወለደ ይሄ ልጄ፣ አንድ የታመመ ልጄ ወለደ ሁለት ወለደ፣ አሁን እርጉዝ ናት። ምንም አቅም የለውም። ልጆቹ ያበራ የለውም ደብተር ይሰራ የለውም። እኔም አያግዘኝም። እግዚአብሔር ነው ያግዘኝ። እዚህ ሚካኤል፣ አብርሃም፣ ሥላሴ ነው ያጉዘኝ። አሁን አንድ አንድ ሰው ሴት ልጃቸው ከጠፋች እኔ ከተወለድኩ በኋላ ነው የጠፋችው። በአንቺ ዕድሜ በእኔ ዕድሜ ነው የጠፋችሁ በተወለድኩበት ዘመን ነው የጠፋችው። እና እሷ ስጠፋ እኔ ተተክቼ እናቴ አውጥታ ለነሱ ሰጠቻቸው። ስሜታ ማስተዳደር ይችሉ ነበር ይዘን አይ አይችሉም ነበር ታድ እንዴት እናትሽ ማለት እናት ነች። ፍራሽ ከፊት ተጎርጎር ይወስድ ቱራኤል ፍራሽ ልብስ ይሰጠኝ ነበር በጎርጎር ይወስድ ቡራኤል ቡራኤል ቡራኤል ቅዱስ ራኤል አካባቢ በጣም ፍቅራቸው ደስ ይል ነበር። በዚህ ጋር ነበር። በስማ እነሱ ራሳቸው ማስተዳደር እንደማይችሉ ታውቃለች። አዲስ አበባ ላይ ሸራው ጥሩ እንደሚኖሩ እንዴት አስችላ ልትሰጥ ቻለች? አሁን እንግዲህ ማህበረሰቡ ተበትኗል፣ ለልማት ምክንያት ተበትኗል። እንግዲህ ኮንዶሚኒየም ላይስ፣ እንዴት ነው አሁን እንደው አቀባበሉ እንዴት ነው? ጎረቤትስ ያለው ነገር እንደው ጥሩ ነው? ምንም አይሆንም፣ ተመስገን፣ ምንም አይሆንም። ያግዛሉ። አንዳንድ ነገር አንዳንድ ጊዜ አንዳንድ ጊዜ ያግዛሉ። እንጀራ እንጀራ ያመጡልኛል አንዳንድ ጊዜ። እግዚአብሔር ይስጣቸው፣ እግዚአብሔር ይስጣቸው። አሃ እንጀራ ያመጡልኛል። እኔ ተላመጡኝ፣ እገዛለሁ፣ እገዛለሁ፣ ድንች እገዛለሁ። በቃ አዲስ አበባ ላይ እየኖሩ እያለ እንደዚህ ስሜታዊ በጣም በቃ እራሳቸውን እንደ ማጥፋት ነገር ሲሞክሩ አውጥታ ሰጠቻቸው። ማለት የመርዳቱ የመረዳዳቱ ነገር የለም። ለምንድን ነው? ልጅ አላቸው። ታላቅ ልጃቸው ነው፣ ታላቅ ልጃቸው እሱ ነው። የክፍለ ሀገር አባትሽ ማለት ነው። አሁን ያግዛችኋል? አሁን እሱ በእሱ ዙሪያ እኔእንጃ ከኔ የሚቀበል ነገር ነው እንጂ ከእነሱ በጭራሽ። እነሱ የእነሱን ችግር ተረድቶ መርዳት አይችልም። እሱ ሲጀመር እንደው አንድ እስኪ ወደኋላ ላስታውሶት እና

እኔም ሰጡኝ። እታ መን አለብኝ እን ነበር። አዎ እሺ አ እሺ። አሁን የእነሱ የአያትሽ ቤት አለ እዛ፣ አይ ቲንክ እንደተረዳሁት ቤተሰቡ እዛ ስለነበረ እርሻቸው አለ፣ መተዳደሪያቸው አለ። ያንንስ የሚያስተዳድረው ልጃቸው ነው። እኔ የምለው ማለት አሁን አማኑኤል ከገባ በኋላ ከአማኑኤል በምን ምክንያት ሊወጣ ቻለ? ባለቤቱት አበቅናታቸው ኬኒን ሰጡ በክኒን ክኒን ይወጥ ነበር። አይ እንዴት ወጣ? አቅም ነው ወይስ ምንድን ነው እንዲወጣ ያደረገው? ካባ አረ አወጡን፣ ክኒን ሰጡኝ። ወጣ ነበር መውጣት አለበት ብለው አዎ። ሲሰጥኝ እኔ እግዚአብሔር በማሮ ማሮ፣ በገድሎ ገድሎ አልኩ። ክኒኑ በቀበና ጣልኩ። ተገደልከው ግደለው፣ ከማሮ ማሮ ብለው ታብሌቱን ጣሉት፣ ክኒኑ ከዛ በኋላ ማስታመም ጀመሩ። አመንኩ በቀበና አሁን ጣልኩ። አሁን ምን ይሆን? ምንም አይኖ ተደፈነ፣ አይተነሳም። ይሄ ጩኸቱ ቀረ። ልጃቸው ነው የሚጠብቅላቸው። የልጃቸው ውርስት ለልጃቸው ስለሰጡት እሱን የሚጠብቀው ልጃቸው ነው። እሺ ልክ ነው። የአንቺ አባት አሁን እርሻውን፣ ንብረቱን እዛ እየጠበቀ ነው፣ ግን ደግሞ ለእነሱ ምንም ሊደርሳችላቸው አልቻለም። ጎረቤት ባይተኝም ጎረቤት አሁን ዝም ነው የሚለው። ዝም ይሆናል። አሀ ዝም ይሆናል። ግን እንደው እስኪ አንዳንድ ጊዜ እራቆቶ ይቀመጣል ከአንቺ ጋር እንደነገሩ። ሌላ ልጅም አለች እና አሁን እሺ፣ ከገጠር የሚላክላቸው ከሆነ የሚያግዟቸው ከሆነ ለምንድን ነው የሚለምኑትን? ማለት አሁን እራሳቸውን ደብቀው የሚለምኑትን ልመና ማስቆም አልተቻለም? ከገጠር ቢያዝ እነሱ ያው ያፈራውን እንትን ያፈራውን ነገር የዘራኸውን ነገር ኪሳራ ከሆነ ለራሳቸው እና አስቀምጠው በዛው እንሰት ገዝተው ይተክሉበታል። ወደዚህ ቢያንስ ለመስቀል በዓል እንደዚህ ድንች ምናምን ቢላክላቸው በበዓል በበዓል ነው እንጂ በበዓል ነው እንጂ እናንተን አያዩ ማለት ነው። ለራሳቸው እንደውም ሊጠይቁም እነሱ አይፈልም ጣ እ እ መንቀሳቀስ ይችላል ለብቻው አይንቀሳቀስም ምንም ስለዚህ አሁን ዞሮ ዞሮ ይልካሉ ማለት ላይ አንችልማ ምክንያቱም ለበዓል ዝም ብሎ የሆነ ነገር ይልካሉ እንጂ በፍጹም የናንተን ህይወት እንዴት እንደምትኖሩ እንዴት ያላችሁ ያላችሁበትን ነገር አያውቁም አንድ የአንቺ አባት ነው ያለው፣ እዛ እዚህም ደግሞ ያለው ልጅ ሁ እንደነገሩኝ በመንፈስ ተይዞ አሁን የቀን ስራ እየሰራ ነው፣ መርዳት አይችልም። በመሃል እናታቸው እንግዲህ ዞሮ ዞሮ እነሱም ችግር ላይ ናቸው። እናታቸው ደግሞ እየለመነች ባላቸውን እያስተዳደሩ ነው። ቀላል አይደለም። ምክንያቱም ፍቅራቸው ራሱ በጣም ይለያል። እስከ ሞት ድረስ አልለየም እያሉ ነበርና፣ ስለዚህ እንግዲህ እሺ፣ ዋናው ነገር እኔ አሁን ዛሬ እንግዲህ ድንገት ነው ያገኘኋቸው። ምናልባት የእናንተ ታሪክ ለሌላው አስተማሪ ሊሆን ይችላል። ለእናንተ እግዚአብሔር በረከቱን እንዲያመጣ ከዚህ በላይ ደግሞ በተለይ እናትሽ ከዚህ ስራ ወጥተው በዚህ እድሜያቸው የሚቆርጉበት፣ የሚያመሰግኑበት ደስተኛ ሆነው የሚቀጥሉበት፣ እንደ ማንኛውም እናት እንደ ማንኛውም እናቶች ደስተኛ መሆን የሚገባቸው ሰዓት ነው። እንግዲህ ባላቸው በልጅነት እንደታመመ በመንፈስ ስርዓት ውስጥ እንዳለና አሁንም ድረስ ቤት ላይ እንግዲህ ተኮራምቶ እንደተቀመጠ ተናግረዋል እና ከካሜራ ጀርባን ብዙ ብለውኛል እኔ ያው መቅረጽ የቻልኩትን ብቻ ነው ቤተሰቦች ለእናንተ ማድረስ የቻልኩት ለማንኛውም አንቺስ አሁን ምንድን ነው አሁን የማታ እየተማርሽ እንደሆነ ሰምቻለሁኝ ቅድም በነበረን ከካሜራ ጀርባ ምንድን ነው የምትሰሪው አንቺ እኔም የምሰራው ጽዳት ነው ጽዳት እሰራለሁ እኔ ምለው እናቴ እንደው በጣም ጥያቄ ስለሆነብኝ ነው እንግዲህ እርሶ ሞት ነው የሚለየኝ ብለው ከባሎት ጋር ከባለቤቶት ጋር መከራ እያዩ ነው። እሱ ሲታመም እሱ ብዙ ነገር ሲያይ መከራ እያዩ ነው እና እንደው ቤተሰብ የእርሶ ቤተሰብስ ምን ይላል? ምክንያቱም ያለ ሁላቸው አንድ እኔ ብቻ ስለሆን ከነሱ ጋር ብዙ ነገር ያሳለፉት ነገር አለ ብዙ ነገር አድርገውልኛል። እንደ እናት እንደ እናት ነው ያሳደጉ። በቃ የራሳቸው ልጅ አስመስለው አሳድገው ብዙ መከራ ስቃይ አይተው ነው ለዚህ ደረጃ ያበቁኝ። እነሱ ናቸው ቤተሰቤ። ቆሰለች፣ ደማች ሳይሉ እነሱ ብር ብቻ ነው የሚፈልጉት። ቤተሰብ ቤተሰብ አይደለም። ይኔማ የለኝም። ምን መሰለህ የለኝም፣ ቤተሰብ የለም፣ የለኝም፣ ጭራሽ የለም፣ የለም። እናት አባት ምናምን የለም። እናቴ አለች ተሌላ ቦታ ወለደች፣ ተሌላ ቦታ አለች፣ እሷ በጠናት። አባቴ ሞተ፣ ሞተ። የቤተሰብ ምንም የቤተሰብ ምንም የለኝም፣ የለኝም፣ ምንም የቤተሰብ የለኝም። እንግዲህ ሁሉም የእግዚአብሔር ፍቃድ ነው። አንዳንድ ጊዜ እንግዲህ አይ እንደው ምን ምን ይላሉ ብዬ ስላሰብኩ ነው። እንግዲህ ማንም ሰው በዚህ ያህል ምን አይልም። ለማንኛውም እስቲ እግዚአብሔር ያውቃል። እና ያለን እስቲ እኔ በ13 አመቴ ነው የሰው ቤት የጀመረው። እሺ በልጅነትሽ መጣሽ። ከዛ በኋላ አያትሽ ጋር እንግዲህ ማደግ ጀመርሽ። እነሱ ጋር ምንም ነበረ። አንቺም ታሜ ታሚ ነበር ብለሽኝ እንግዲህ አያትሽ ይሁን ወይም የወንዱ አያትሽ ማለት ነው። ዞሮ ዞሮ የእሳቸው ባለቤት እሳቸው ሲታመሙ ህመሙ የመዋረስ ነገር ነበረው። ምክንያቱም እህቷ የእሷ የልጃቸውም ታማ ጠፍታለች። በተመሳሳይ አሁን የቀን ስራ የሚሰራውም ልጅ ታሞ ነበረ፣ ሊሞት ደርሶ ነበር የሚል ነገር ሰምቻለሁ ነው ህመሙ መንፈሱ የመወራረስ ነገር አለው። እኔም ከእንግዲህ እንደ ልጆት እንግዲህ መጥቼ ጠይቃለው። እንደው የዕለት ዕለት የሚቸገሩት ነገር ካለ እንደው እኔ ተሳክቶ ጎመንም ይሁን የሆነ ነገርም ይሁን ቁጭ ብለው እስከሚስተካከል ድረስ እየሸጡ እንዲኖሩ የሆነ ስራ እንደዚህ እንዲጀምሩ የሆነ የሚተላለፍ ነገር ነበረ። ሰው ዝም ብሎ በቃ ምንም ሞትን ሳይመርጥ ዝም ብሎ ሊሞት ደርሰው ነበረ። የአሁን የአባቴ አባት ሊሞቱ ደርሰው ነበር። የዛን ጊዜ እነሱ ውሃ ከክፍለ ሀገር ችግር ነበር። ውሃ በጣም ችግር ነበር። እንደዛ እናደርጋለን። ነገር ግን እንደው ዋናው ነገር ምን መሰለው? ጥንካሬዎት ይቀጥል። የተፈታው ማን ነው? የታሰረ የሚፈታው አንድና አንድ በማን ነው? በእግዚአብሔር ነው። ጸሎቶት ግን እንዳይቋረጥ። ለምን እግዚአብሔር ነገሮችን ያስተካክላል፣ ያስተካክል በሰከንድ ሊያስተካክል ይችላል። በቃ እንደ ኩፍኝ በሽታ በጣም ሀገራችን ላይ በጣም አስከፊ የሆነ በሽታ ነበር ሰው ሁሉ አልቆ የነሱ አሁን እሱ የሚሳኑ ነገር የለም። ጤናን ይመልሳል፣ ገንዘብ ላጣው ገንዘብ ይሰጣል፣ ፍቅር ላጣው ፍቅር ይሰጣል፣ ሰላምን ይሰጣል። ስለዚህ ከዛስ በኋላ አሁን አማኑኤል ገብቶ ነበረ ብለውኛል ጎርጎሮስም እየተጠመቁ ነበረ ብለውኛል እና የመንፈስ ነው ህመሙ። ከዛ በኋላ አሁን ዝናብ እንደዚህ በረሃማ ነገር ሲሆን በቃ ይጀምራቸዋል ይሄ ወደ በጋው ሲመጣ፣ አዎ ወደ በጋ ሲመጣ ይጀምራቸዋል ይጀምራቸዋል። ይለፈልፋሉ፣ ያወራሉ። አንዴ ከቤት አውጡም ይላሉ። ብዙ ነገር በቃ ማያወሩት ነገር የለም። እና በቃ የአይምሮ ችግር አለባቸው፣ ያለመስማት ተስኖ ብዙም ማይሰማቸው አፋቸው ብቻ ቢያወራም፣ አይናቸው ጨለማ ውስጥ ሆኖ አይዞት ይጠንግሩ ችግር አንዳንድ ጊዜ ችግርን ብቻ ማሰብ እራሱ ራሱ ችግር ነው። ያለፈውን ነገር ማሰብ ያለፈው ነገር ላይ ጭንቀት መፍጠር ነው። አንዳንድ ምሎት አሁን ልሶ ጤና ስላለት ነው። ከቤተ ክርስቲያን ተራምደው ሄደው ጠይቀው እነኚህን አባት እንግዲህ እየተንከባከቡት ያሉት በውል እነሱ አንዳንዴ እኔም ያልኖርኩ ጊዜ አያት የሚያኖረች ጊዜ አንዳንዴ ተነስተው ራሳቸው ተነስተው ማን እንደአነሳቸው እግዚአብሔር አንስቶ አልጋ ላይ ቁጭ አድርጎ እናያለን በቃ አልጋ አንዳንዴ ይለቃቸዋል አዎ ይለቃቸዋል መልሶ በረሃ ወቅት እንደዚህ ዳመና ምናምን ሲሆን አይስማማቸውም። ማንም አይችላቸውም ነበር ከፊት እጃቸው ታስሮ እግራቸው ታስሮ ነው የሚኖሩት ትንሿ ልጅስ የማን ነች? እናቴ ቤት አለች ምናም ብላኛለች። እሷ እህት ናት። ይሄ ልጅ ተጠፋች። ሁለት ልጅ ነው የተላከው ወደዚ፣ ሁለት ልጅ ነው የተላከው ወደ እናንተ ሁለት ልጅ ቤት አለች።